አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ በተለይ ለንግድ ባንክ ደንበኞችና የንግድ ባንክ አካውንት ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ከኢትዮጵያ ንግድ ባንክ በኩል እጅግ በጣም አስደሳች የሆነ መረጃ ይፋ ሆኗል። በዚህም ለንግድ ባንክ ደንበኞች እንግዲህ ከዛሬ ጀምሮ ተግባራዊ እንደሚደረግ ይፋ ሆኗል። ሙሉ ዝርዝሩን ታደምጡታላችሁ። በሌላ መረጃችን ደግሞ በተደጋጋሚ ጊዜ ለሕዝብ ተወካዮች ምክር ቤት አባላትና በሰራተኞች ማህበራት ኮንፌዴሬሽን ከፍተኛ ጥያቄ እያስነሳ ያለው ግብርና ታክስን በተመለከተ አዲስ መረጃ ስለ መውጣቱ ሰምተናል። በዚህም ግብር አንከፍልም ያሉበትና ውጥረቱን ያባባሰው ጉዳዩን በዝርዝር ይዘነዋል። በሌላ በኩል ደግሞ ከሰሞኑ ከ41 ሺህ በላይ የቤት ባለቤት ለሆኑ የመንግሥት ሠራተኞችን በሚመለከት የአዲስ አበባ ከተማ አስተዳደር በትናንትናው ዕለት ስብሰባ አካሂዶም ነበረ። በስብሰባው ላይ በርካታ የመንግሥት ሠራተኞች ጥያቄ ማንሳታቸው ተገልጿል። በዚህም ቤቱን ለምን ተውት የከተማ አስተዳደሩንም ምላሽ በዝርዝር ይዘነዋል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ዲ ክቡራን ተመልካቾች ዛሬ ትንሽ ጉንፋን ይዞኛል መሰል ድምፄ ከትላንትና ጀምሮ መለስ ያለ ይመስላል። ለድምፄ መቀየር ይቅርታ እየጠየቅኩኝ መደመጥ ያለባቸውን ወሳኝ የሆኑ መረጃዎች በዝርዝር እንመልከት። እንግዲህ ከሰሞኑ 41 ሺህ በላይ የመንግስት ሰራተኞችን የቤት ባለቤት ለማድረግ የተለያዩ ስራዎች እየተሰሩ ከመሆናቸውን ባሻገር በትናንትናው ዕለት የአዲስ አበባ ከተማ አስተዳደር ስብሰባ አካሂዶም እንደነበር መረጃውን ተመልክተናል። የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር የተፈራረመው የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25 በመቶ ቁጠባ የማድረግ አቅም እንደሌላቸው መምህራኖቹ ገልጸዋል። የአዲስ አበባ ከተማ የመምህራን ስብሰባ ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ትበለጽጋለች በመርመሪ ሐሳብ ትላንት አካሂደዋል። በአዲስ አበባ ከተማ የንጋት ጮራ ትምህርት ቤት መምህር በውይይቱ ላይ ከተማ አስተዳደሩ የመምህራንን የቤት አቅርቦት ችግር ለመፍታት ያመቻቸው 25 በመቶ የቤት ግንባታ ቁጠባና 75 በመቶ የባንክ ብድር ጥሩ መሆኑን ጠቅሰው፣ ሆኖም በኑሮ ጫና ምክንያት 25 በመቶ መቆጠብ እንደማይችሉም ተናግረዋል። ዘጠኝና አስር ዓመታት የሥራ ልምድ ያለው መምህር አስር ሺህ ብር ገደማ ደሞዝ እየተከፈለው መሆኑን ጠቅሰው ከዚህ ደሞዝ ላይ ለቤት መስሪያ የሚሆን 25 በመቶ ሊቆጠብ አይችልም፣ ሌላ አማራጭ ሊዘረጋ ይገባል ሲሉም ጠቁመዋል። ለመምህራኑም ጥያቄ ምላሽ የሰጡት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መምህራን ያነሷቸው የቤት ጥያቄዎች ትክክልና ተገቢ ናቸውም ብለዋል። ችግሩን ለመፍታት እየተሰራ መሆኑንም ገልጸው በተሰራው ስራም የቤት መስሪያ መሬትና ዝቅተኛ ወለድ ያለው የብድር አገልግሎት የሚመቻችበት ስፍራ እየተከናወነ እንደሆነም ተናግረዋል። መምህራን ከዚህ በፊት በነበረው ስብሰባ ያነሱት ጥያቄ ለግንባታ የሚውል በነፃ መሬት ስጡን የሚል እንደነበርም አንስተው በተጨማሪ የብድር አገልግሎት አመቻቹልን የሚል ጥያቄ ስለነበር ብድሩ መመቻቸቱንም አብራርተዋል። በዚህም 25 በመቶ መቆጠብ የሚችሉት እንዲቆጥቡና 75 በመቶ የብድር አገልግሎት እንዲያገኙ የማድረግ ዕድል መመቻቸቱንም ገልጸዋል። ሆኖም መቆጠብ ለማይችሉት የኪራይ ቤት ተገንብቶ ለመስጠት እየተሰራ ነው ሲሉም ጠቁመዋል። አምስት ሺህ ቤቶችን ለመምህራን ከኪራይ ወደ ባለቤትነት የማዘዋወር ሥራ መሥራቱን አያይዘውም አንስተዋል። የመምህራን የቤት አቅርቦት ችግር ለመፍታት በማህበራት የማደራጀት ስራ እየተሰራ ነው ያሉት ከንቲባዋ፣ በተሰራው ስራ 350 ማህበራት ተደራጅተዋልም ብለዋል። ሌላውና ከጊዜ ወደ ጊዜ በተለይ በተደጋጋሚ ጊዜ ለሕዝብ ተወካዮች ምክር ቤት አባላትና በሰራተኞች ማህበራት ኮንፌዴሬሽን ከፍተኛ የሆነ ጥያቄ እያስነሳ ያለው የግብርና ታክስን በተመለከተ አዲስ መረጃ ስለመውጣቱ ሰምተናል። የተቀጣሪ ሰራተኛ ገቢ ግብር እንዲቀነስ በህዝብ ተወካዮች ምክር ቤት አባላትና በሰራተኞች ማህበራት ኮንፌዴሬሽን ጭምር በተደጋጋሚ ቢጠየቅም እስካሁን ጥያቄው ሰሚ አላገኘም ብለዋል። ሰራተኛም የሚከፍሉት የገቢ ግብር ከፍተኛ በመሆኑ ለነገ መቆጠብና ጥሪት መያዝ ቀርቶ በልተው ለማደር እንኳን መቸገራቸውን ያነጋግርናቸው ናቸው ሰራተኞች ያስረዳሉ ሲል ኢትዮ ኤፍኤም መረጃውን አውጥቶታል። ለመሆኑ መንግስት ለምን የሰራተኞችን የገቢ ግብር ቅነሳ ጥያቄ መመለስ አልፈለገም? የገቢ ግብሩ ቢስተካከል መንግስት የሚያወጣው ምንድነው? የጎረቤት ሀገራት ልምድስ እንዴት ነው? የሚሉ ጥያቄ ተነስተዋል። ለመጠናቀቅ 40 ቀናት በቀረው በጀት ዓመት ወደ 900 ቢሊዮን ብር ከቀረጥና ቀጥታ ካልሆነ ታክስ ለመሰብሰብ አቅዶ እየተሠራ ያለው መንግስት 50 ቢሊዮን ብሩን ከመንግስትና ከግል ተቀጣሪ ሰራተኞች ለመሰብሰብ እየሰራ መሆኑን የፋይናንስና ኢንቨስትመንት ባለሙያው አቶ መርዑድ ተናግረዋል። አቶ መርዑድ መንግስት 50 ቢሊዮን ብሩን የሚሰበስበው ከግልና ከመንግስት የጡረታ ፈንዶች እንደሆነ በመጠቆም በመንግስት 2.2 ቋሚ ተቀጣሪ እንዲሁም በግል በተመሳሳይ 2.2 ሚሊዮን በአጠቃላይ 4.4 ሚሊዮን ሰራተኞች መኖራቸውን፣ የሚሰበሰበው 50 ቢሊዮን ብር ከነዚህ ሰራተኞች ነውም ተብሏል። በዚህም የተነሳ የገቢ ግብሩ እርከን ቢስተካከል የ4.4 ሚሊዮን ሰራተኞችን ኑሮ ሁኔታ ማሻሸል ባይቻል እንኳን የተወሰነ ፎይታ ለሰራተኛው እንደሚሰጥ የሚያስረዱት ባለሙያው ከዛም ባለፈ አሰሪዎች በነጻነት ሰራተኛ እንዲቀጥሩ ያበረታታል። ይህም የሥራ ዕድል ፈጠራን ያሳድጋል ባይ ናቸው። አቶ መሩድ የጎረቤት አገራትን ተሞክሮ ሲያስረዱም ኢትዮጵያ ሰራተኞች ዝቅተኛ ክፍያ እየተከፈለባቸው ከፍተኛ ግብር ከፋዮች እንደሆኑም ያስረዳሉ። ለማሳያም የኬንያን የሚያነሱት ባለሙያው የሚቆጥሩትን ግብር ከማየታችን በፊት የውጭ ምንዛሬ አስተዳደር ማስተካከያ መደረጉን ተከትሎ የኢትዮጵያና የኬንያ የመገበያያ ገንዘብ ከዶላር አንጻር አቻ መሆናቸው ልብ ማለት ይገባልም ይላሉ። ለማሳያም ከግብር አንጻር ስናይ ኬንያ 800 ሺህ ብር ከሚያገኝ ተቀጣሪ ላይ 35 በመቶ ግብር ስትቆርጥ ኢትዮጵያ 10 ሺህ ከሚያገኝ ላይ 900 ብር ጀምሮ ተመሳሳይ ግብር ይቆርጣሉ ማለታቸውም ተገልጿል። በሌላው መረጃችን ለኢትዮጵያ ንግድ ባንክ በሙሉ ከዛሬ ጀምሮ አዲስ አሰራር ተግባራዊ ማድረጉን ከኢትዮጵያ ንግድ ባንክ በኩል መረጃውን ተመልክተናል። በኢትዮጵያ ንግድ ባንክ የአሰላ ዲስትሪክት ዳይሬክተር አቶ ሰንሻይ ንጉሴ በአሰላ ከተማ በተካሄደው መድረክ ላይ እንደተናገሩት የኢትዮጵያ ንግድ ባንክ የባንክ አገልግሎት ተደራሽነትና አካታችነትን ለማስፋት ዘርፈ ብዙ ስራዎችን በመስራት ላይ እንደሚገኝ ገልጸዋል። ከዚህ ጋር በተያያዘ ባንኩ የፋይናንስ ተደራሽነትን ለማስፋት በሚያደርገው ጥረት ሲቢኢ በጄ የተሰኘ በዲጂታል አማራጭ ለደንበኞች ብድር ለማቅለብ የሚያስችል አገልግሎት ይዞ መምጣቱንና ከዛሬ ጀምሮ ተግባራዊ እንደሚያደርግ ገልጸዋል። ባለፉት ዓመታት ከተለያዩ የመንግስትና መንግስታዊ ያልሆኑ ተቋማት ሰራተኞች የአካታችነት ጥያቄ ሲነሱ መቆየታቸውን ያወሱት አቶ ሰንሻይ ሲቢኢ በጄ ሰራተኞች ለተለያዩ የግል ጉዳዮች መፈጸሚያ የሚውልና ያለምንም ማስያዣ የአነስተኛ ብድር አገልግሎት ማግኘት እንዲችሉ በማሰብ የተዘጋጀ ነው ሲሉ የነበረ ጥያቄ የሚመልስ አሰራር እንደሆነም ተመላክቷል። ተቋማቱ ሰራተኞችን የሲቢኢ በጄ የብድር አገልግሎት ተጠቃሚ ለማድረግ ደሞዝ በሲቢኢ ብር አገልግሎት መክፈል እንደሚጠበቅባቸውም ተናግረዋል። የተለያዩ ተቋማትን በመወከል የመጡት የመድረኩ ተሳታፊዎች ላነሱት ጥያቄና አስተያየቶች ማብራሪያ የተሰጠ ሲሆን፣ ተሳታፊዎቹ ባንኩ የአገልግሎቱን ተደራሽነትና የብድር አቅርቦት አካታችነትን እውን ለማድረግ የጀመራቸው አዳዲስ አሰራሮች መሆኑ ነው የተገለጸው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር አድርጉት አድርጎት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።